ሰላም ሰላም፣ በድጋሚ እንግዲህ ለረዥም ጊዜ ኦልሞስት ከጁን ጁላይ ፈርስት ጀምሮ ነው የናይሮቢ የአዲስ አበባና እና የናይሮቢ ኤምባሲ ጉዳይ ሲነሳ የነበረው ማለት ነው። ኦልሞስት ከጁላይ አንድ ጀምሮ ቀጠሮ የማስያዙ ነገር ሲጀመር ቀጥታ ወደ ናይሮቢ ነበር እንደምታውቁት፣ አፖይንትመንት ዳይሬክት ሲያደርግ የነበረው ዌብሳይቱ ላይ። ከዛ ጊዜ ጀምሮ ምንድን ነው እየተከናወነ ያለው በተደጋጋሚ ብዙ መስሪያ ቤቶችን እኔም ኮንታክት ማድረግ ሞክር ያለው እዚህ ያለውንም ሮማኒያ ላይ ሚኒስቴሩ ላፋቼ ሪሎር ኤክስተርኔ እንዲሁም ደግሞ የሮማንያ ኤምባሲ ናይሮቢ ላይ እንዲሁም ደግሞ አዲስ አበባ ያለው በተደጋጋሚ ስላችሁም የነበረው ኢሜል አድርጌ ያለው እስኪመለስልኝ ድረስ ምን አይነት መረጃ ይኖራል የሚለውን ነገር ነው በዋናነት መወቅ የተፈለገው ቁርጡን፣ ነው መቼ እንደሚመለስ ይመለሳል ወይ የሚል ጥያቄ ነበር ከእናንተም በኩል በተደጋጋሚ ሲመጣ የነበረው። ሶ አሁን ላይ የአዲስ አበባ ኤምባሲ ኢሜይል መልሷል። ኦክቶበር 10 ላይ ነው የመለሰልኝ። ሶ ምንድን ነው ያለው የሚለውን ነገር ከዚህ በመቀጠል እዚህ ስክሪኑ ላይ ታያላችሁ። ኢሜይሉን እኔ ላኩትና የተመለሰው ማለት ነው። ኢሜይል የተላከው ከዛይንቴክ ቡና ዚሁ አይላል በሮክሳ ሬስፔክቶስ

ከዛ በኋላ ፎር ኮንስላር ሰርቪስ ኢንክሉዲንግ ቪዛ አፕሊኬሽንስ ፕሊስ ኮንታክት ኤምባሲ ኦፍ ሮሜኒያ ኢን ናይሮቢ ብሎ የዲቴሉን ዌብሳይቱን ማለት ነው፣ የምናውቀውን የናይሮቢን ኮንስላር ሴክሽን ኢሜይል ነው ያስቀመጡት ማለት ነው። ሶ ይሄ ነው መልሱ። ምንድን ነው በአማርኛ ሲሆን የሮማኔ ወይም አዲስ የሮማኔ ኤምባሲ አዲስ አበባ ላይ ያለው የአክቲቪቲው ስቲል ቴምፖራሪሊ ሰስፔንድድ እንደሆነ ነው ለወደፊቱ በሌላ ማስታወቂያ እስከምንመጣ ድረስ እስከምናሳውቅ ድረስ ማለት ነው የሚለው። ሶ በዚህ ሰዓት ሁሉም የኮንስለር ሰርቪስ ፕሮቫይድ የሚደረገው ከዚህ በፊትም እንዳልኩት የናይሮቢ ኤምባሲ ወይም የሮማን ኤምባሲ ኬንያ ናይሮቢ ላይ ባለው ነው። ስለዚህ የመቀጠሉ ይሄ አዲስ አበባ ላይ የመቀጠሉ ሰርቪሶቹ መቼ ነው የሚሆነው የሚለውን ነገር በዌብሳይታችን ላይ ወይም በሶሻል ሚዲያችን ላይ እናሳውቃለን የሚል ኢሜይል ነው የተመለሰው፣ ከአዲስ አበባ ኮንሱል አት ማኤኢ ፑንክ ትሮ። ይሄኛ ነው ኢሜይል ነው ከእነሱ ናቸው የመለሱት ማለት ነው። አይ ቲንክ መቼ ነው እንዴት ነው የሚለውን ነገር እስካሁን ድረስ ስትጠይቁኝ ለነበራችሁ ልጆች በቂ መልስ ነው ብዬ አስባለሁ። አሁን የጀመራችሁ ወር አፖንትመንት የተያዘላችሁ ልጆች ሰርቪሱ በሚሰጥበት ቦታ ሄዳችሁ እዛ ጋር ኢንተርቪውን ያለው ነገር ለመጨረስ ጊዜያችሁንም ለመጠቀም ማለት ነው። ይሄ ገና ለገና እስኪከፈት ምናምን በሚል ሀሳብ መዘናጋት ስለሌለባችሁ ነው ጊዜያችሁን ለመጠቀም ማለት ነው። ኦልሬዲ አክሴፕታንስ ሌተር ያላችሁ በትምህርት ያላችሁ ልጆች ከሆናችሁ ወይም ወርክ ፐርሚት መጥቶ አፖይንትመንት ምናምን የተያዘላችሁ ልጆች ካላችሁ ወዲያው በናይሮቢ ብትቀጥሉ የሚል ነው የኔ ሀሳብ። ገና ለገና አዲስ አበባ ሊመጣ ይችላል ኦክቶበር ላይ፣ ዲሴምበር ላይ፣ ጃንዋሪ ላይ የሚሉ መላምቶችን ይዛችሁ ጊዜ እንዳይሄድባችሁ ነው የኔ ሪኮመንዴሽን። ስለዚህ ይሄን ያለው ካሁን በኋላ አይ ቲንክ ኮሜንት ላይ መቼ ነው የሚከፈት የሚል ኮሜንት የሚመጣ አይመስለኝም። ሶ ይህን ነበር ስንጠብቅ ነበር የነሱን መልስ ላይ ቁርጥ ያለ ነገር አውቀን ሁለት ነገርን ይመለሱት ስቲል ሰስፔንድድ እንደሆነና መቼ ነው የሚጀመረው የሚለውን ነገር ደግሞ የምናሳውቀው በኦፊሻል በሆነ ዌብሳይታችን ላይ ነው የሚል ነው ያሳወቁት፣ ማለት ነው ያ ይሄን ያለው ነገር። እንግዲህ መልካም እድል የጀመራችሁ ልጆች፣ ኢንተርቪው ያላችሁ ልጆች መልካም እድል። ሳትፈሩ ባለፈው ሜንሽን ያደረግኳቸውን የተወሰኑ ነገሮችን ስለ ካምፓኒው፣ ስለ ራሳችሁ ዲቴይል በመያዝ ኢንተርቪዋችሁን ጨርሱ። እንግዲህ አሁ ሁሉም ነገር መልካም ይሆናል ብዬ ተስፋ አደርጋለሁ። ኮሜንት ላይ እነዚህ አሁን ቪዲዮ ላይ የሚቀመጡ ኮሜንቶችን ላይቭ ላይ ለመመለስ ትልቅ ፕላን ይዣለሁ። ኤቭሪ ፍራይደይ ምሽት ላይ ማለት ነው ላይክ ሲመሽ ኦልሞስት በቃ ይሄ ከሁለት ሰዓት ምናምን በኋላ በኢትዮጵያ በዛ ሰዓት ቀጠሮ ይዘን ላይቭ በዩቲዩብ ለመግባት አስበናል። እንግዲህ በዛ ሰዓት የሚኖራቸውን ጥያቄ ቀጥታ ላይፍ ላይ እየጻፋችሁ ወዲያው እየመለስን መሄድ እንችላለን ማለት ነው። ስቴይ ቱንድ ከዛይንቴክ ኮንሰልት ጋር እንግዲህ የኢሚግሬሽንና ና እንዲሁም ደግሞ የስኮላርሺፕ ኢንተርንሺፕ፣ ና ፌሎሺፕ ፕሮግራሞችን ሌሎች ኢንፎርሜሽኖችን እናደርሳለን። ሰብስክራይብ፣ ሼር፣ ና ላይክ ኮሜንት ማድረግ እንዳትረሱ። መልካም ዜ